ይፈልል አመስግኑን ያመስግኑ። እግዚአብሔር እንድንዘምር የፈቀደልን አምላክ ስሙ የተመሰገነ ይሁን። እግዚአብሔር ባወቀ ዛሬ ትልቅ ቀን አይደል? ስሉስ ቅዱስ ቅድስት ሥላሴ እንዲህ አድርገን በደጅ ሞልተን እንድናመሰግነው የረዳን አምላክ ስሙ የተመሰገነ ይሁን። እሺ የመጣችኋላችሁ ጥያቄ ከሄዳችሁ በኋላ ምነው ነው ጠይቄ ነበር ሳትሉ፣ እችን ሰዓት ተጠቀሙባትና ቶሎ ለመመራችን ወደዚህ ነው። ጥያቄ ያላችሁ ቶሎ ወደዚህ ነው። በአንድ ጥያቄ በጣም ብዙ ሰው ይማራል። ዛሬ በአንድ ቃል በየቲክቶኩ በየፌስቡኩ ፌስቡኩ በየዩቱቡ በአንድ ቃል በጣም ብዙ ሰዎች እየተናወዙ ነው ስላልሞላል ስለጎደል የጎደለ ነገር ታውቃላችሁ። የጎደለን ስራ በገጠር ካልሞላ እየተንጠባጠበ መንጠባጠብ ብቻም ሳይሆን ሰውየውንም ሴትየዋን አበላሽቶ ነው ቤት የሚደርሰው። እኛ ብቻ አይደለንም፣ ሙሉ ካልሆን የምንጠየቀውን ካልመለስ እኛ ብቻ አይደለንም፣ ለሌሎቹም የመጥፋት ምሳሌ እንዳንሆን ማለት ነው። ጥያቄ ካላችሁ ቶሎ በሉ። ሰገድ ዘማሪ መምህር እግዚአብሔር ይስጥልን። ጥያቄ አንዳንድ ጥያቄ ብቻ፣ አራት ጥያቄ ሊቀበል ይችላል። ሁለት ከወንድ ሁለት ከሴት። ብዙ ጊዜ እኔ ጉባኤ ላይ ጥያቄ እቀበላለሁ። የምታስታውሷላችሁ ነው ወይስ አሁን በቅርብ ነው የተወለዳችሁት? ሁላችሁ በቅርብ ነው የተወለዳችሁት። አሁን መዝሙር ዘማሪ ታዜብ ስትዘምር ወደኋላ በጣም ወስዶን ነበረ፣ 89 ላይ ነው ይዘምር ነው የሰባ ዘጠኝ ላይ የተወለደ ሰው ሊኖር ይችላል። እንትን ሩክ የተወለደ እንትን እየዳክ የወጣ የመጀመሪያ ጉባኤ ነው ዛሬ ዘማሪ ሊሆን ሰገድ ወንድማችን እንደነገረ የመጀመሪያ ጉባኤ ነው። ድንገት የመጀመሪያ ጉባኤ ብዙ ጊዜ የሚይዝበት ቦታ ደግሜ ይይዛል። ስለዚህ ደብሩ ሌላ ቀን ሰዓት ካለው እንነጋገርና አንድ ቀን ልመጣ እችላለሁ።

ያለ ጀምሬ የጻፍኩት መጽሐፍ አለ። እሱ መጽሐፍ ይመረቃል። እነግራቸዋለሁ ሮች እንደይመረቅ ድንገት እዚህ የሚያሉት ይነግሯቸዋል በቋንቋ ይመሽም ገጽ ላይ እንናገራለን። ቦሌ መድኃኔዓለም ነው የሚችለው አዳራሽ ውስጥ ስለዚህ በዛው ጉባኤ ይሰራል። ልትገኝ ትችላላችሁ ትችላላችሁና እሱን መጽሐፍ አብረን እንድንመርቅ እፈልጋለሁ። ለሰው እንዲደርስ ማለት ነው መመረቅ ምንም አለ ለሰው ቢያሳድረው ለማለት ነው። እና ከዛ ላይ እንቀናለን። ጥያቄ ከሌላችሁ አቆማለሁ። አንድ ጥያቄ። ወንድሜ አቤት። ና ናጠቃለ ቅዱስ ዮሐንስ። ሌላ ማይክ አለ። ቅዱሳን ስዕላት ላይ አንድ ጥያቄ። ስለ ቅዱሳን ስዕላት ምንድን ነው ያንተ ጥያቄ? ግን መልክህ ቢታይ እንደዚህ ሲቀርጹ ትፈልጋለህ? የማይፈልግ ሰው ካለ የሰው ፕራይቬሲ መጋፋት አይቻልም፣ አይሰራም። ይኸው ጥያቄ ላይ ትንሽ ሚዲያ ስለ ስዕል ትምህርት እንድሰጥነው አልገባኝም። ትንሽ እኔ ከሶሻል ሚዲያ የራኩ ነው ማጭሩ ነገር፣ ቲክቶክ አይጨረቅም፣ ማጭሩ ፌስቡክ አላውቅም። ፌስቡክ ላይ ትምህርቶች ነገር ሊወጡ ይችላሉ። ስለዚህ አላየሁትም። አሁን በምትለኝ መንገድ ግን ትምህርት ልሰጥ እችላለሁ። በምን አይነት ላይ አጠቃላይ ጽፍ ማስረጃው ላትእበ ጥሩ ነው። በአጭሩ ግን ስለ ስዕላት ለምሳሌ ቅድም የነገርኳቸው ኦሪት ዘጸአት ምዕራፍ 23 ቁጥር ስምንት ላይ እኔ እንደማሳይ እንደ ማደሪው አድርገህ ሱራፌልን እንደሚናደፉ አውራ ዶሮዎች አድርገህ አስቀምጣቸው ብሎታል። ሰሎሞን መቅደሱ ሲሰራ አንደኛ ነገስት ምዕራፍ ዘጠኝ ላይ ተመልከቱ። ምዕራፍ ስምንት ላይ ተመልከቱ። የቤተ መቅደሱ ሐረግ ስዕላቱ በምን መልክ እንደሚሳሉ ተመልከቱ። ገላቲያ ምዕራፍ ሶስት ቁጥር አንድ ላይ ተመልከት። ጌታችን ኢየሱስ ክርስቶስ በፊታችሁ እንደተሳለ ሆኖ ነበር ይላል፣ እንደተሰቀለ ሆኖ ተስሎ ነበር ይላል፣ ወይም ተጽፎ ነበር ይላል። ይሄ የሚያሳየን ስዕል አጠቃላይ፣ ለምሳሌ ዛሬ ስላሴ እናከብራለን። ለምሳሌ ሶስት ሰዎች የስላሴ ስዕል እናያለን። ይሄን ስዕል የምንስለው እኛ ሰማይ ላይ ያለውን በማየት ነው። ሰማይ ላይ ያለው ምድር ላይ ወረድና አብርሃም ቤት መጡ ከሰማይ መጡና ስላሴ ለአብርሃም ታዩ። ሶስት ሆነ አንድ አንድ አንድ ሶስት ሆነ ይታዩታል። ልክ ለአብርሃም የተገለጸውን አባቶች በጸሎት ይስሉታል። ስለዚህ በእያንዳንዱ ነገር ላይ የምናጠረው ያንን ነው ባጭሩ። ስለዚህ ስማልን፣ ይማ የሰው ፎቶ ስማችሁ የምታውቀው፣ የሰው ፎቶ ስማችሁ የምታውቀው ፎቶ፣ ፍቅረኛም ሊሆን ይችላል፣ ወይም የሚስት ሊሆን ይችላል፣ ወይም የባልሽ ሊሆን ይችላል። የማንም ፎቶ፣ የእናታችሁ ሊሆን ይችላል። ስማችሁ የምታውቀው ፎቶ በጣም ብዙ ሰው አለ። ፎቶ ይሳሙ። ፎቶ ምንድን ነው? ወረቀት ነው አይደል? ግን እናንተ ወረቀቱን የሰማችሁት ምኑን ነው? እዛ ላይ የምታስቡት ማንን ነው? እዛ ጋር የምትወዱትን ሰው ነው የምታስቡት። እናታችሁን፣ አባታችሁን አይደለም፣ ፍቅረኛችሁን እጮኛችሁን ነው የምታስቡት እንጂ ከወረቀቱ ጋር አይደለም። ችግራችሁ ወረቀቱ አይደለም። ስዕላትን በምናስብበት ጊዜ ሁሉ እኛ መንፈስ ካራ የራቀ ነው የራቀቀ ነው። ብዙ ሰዎች ለዚህ ነው የማይገለጥላቸው። ግን በሰፊው ማስተማር ይቻላል ስዕል ሁለት አይነት ኮንሰብቶች አሉ። ይሄ ኮንሰብት ነው በደንብ ማስተማር ያለብን። አይኮኖ ክላስትና አይኮኖ ዱልስ የሚባል እስከ 6 ሴንቸሪ የነበረ ስዕልን መደምሰስ ማጥፋት የሚሉና አይ ስዕልን ማክበር አለብን የሚሉ ነበሩ። እነዚህ ስዕል ማጥፋት አለብን የሚሉት የምናፍቃሉ ሂደት በዛ ጊዜ ተመቶ በተለይ 6 ሴንቸሪ ይ እንደገና ደግሞ ሰበዝ ሲቸረ የእስልምና እምነት ሲመጣ ምንም ነገር ስዕል አልፈልግም ስለሚል በእኛም አንዳንዴ ጠቅሰዋለን። ዮሐንስ የሚባል ከደማስቆ ዮሐንስ የሚባል እሱ ራሱ የጻፈው መጽሐፎች ሌሎች፣ በእኛ ግን ከሱም ቀድሞ ያሉት ብዙ ነገሮች አሉ። ስዕልን በምናይበት ጊዜ የምናደርግበት ሚስጥር አለ። ሁሉ ነገር ነው። መስቀል ስናረግ ራሱ ስዕል ነው። የመስቀል ስዕል ለምንድን ነው የምናደርገው? ከእንጨቱ ጋር አይደለም። እዚህ ላይ እኛ ይህን ስናይ የሚታየን አንድ ትልቅ ነገር አለ ኢየሱስ በቅራ አደባባይ ደግሞ አፍሶ ሲያለው ይሄንን ነው የምናየው። ክብር ምስጋና ነው እግዚአብሔር ይመስገን። ሌላ ከዚህ ጋር የሚያስተባብር ትምህርት አለ። ይህን መስቀል ስታዩት በሶስት ይከፈላል። ይ ስ ይሄ አስት ምሰሶ ነው ይላል። ይሄ ህገ ልቡና ነው። ቀላል ጥያቄ፣ ይሄን መስቀል ዲያቆን ይዞ ማሳለም ይችላል። ለምን ማይችለው መሰላቸው? እዚህች ጋር ሲምቦሊክ ነው ታቦት ነው የሚያሳየው። ይሄ ኦልድ ቴስታመንት ወይም ጁዳይዝም ቀድመን ያለን ነው የሚያሳየ። አራቱ እዚህ ጋር ቅርጿ ይሄ ህገ ልቦና። ከዚህ ደግሞ የምታወቅ ቅርጹ የምን ቅርጽ ነው? የመስቀል። እሱ ደግሞ ህገ ወንጌል ነው። ህገ ልቦና ከህገ ወንጌል አስተባብራ ያዘች። ስለዚህ ትምህርቱን በሰፊው በዚህ ላይ መማማርም እንችላለን። ለሚቀጥለውም ስመጣ ሌሎች ነገሮች መጨመር እንችላለን። በአጭሩ ግን ስል ሰሞት ሰዎች በየዘመናቱ ነበሩ። እኛ ግን ስንወዳለን ራሱ እግዚአብሔር ታየ ከሰማይ መጣና ወልድ የማይታየው አምላክ ታየ ማለት ሰው ሆነ ማለት አየ ተስዕሎ መልክ የሚለው በአርባኛው ቀን የሚቀርጸው ለዛ ነው የአርባ ቀን ዕድሌ ትላላችሁ አትሉም ብላችሁ አታውቁም። ሴቶች የምን ቀን ዕድሌ ነው የምትሉ? የሰማንያ ቀን ነው የአርባ ቀን የአርባ ቀን ነው ለወንዱ ለሴቱ። አርባ ቀን ማለት በእናቱ ማህፀን ከአባት ዘር ተከፍሎ በእናት ማህፀን ከደም ተዋህዶ በአርባኛው ቀን ላይ ነው እናት መሀፀኑ ውስጥ ሰው የሚል ከሆነ ስዕል ሆነ ተስዕል ሆነ የሰውነት ሙሉ መልክ መያዝ ማለት ነው። ስለዚህ ስዕል እኛ እረቀቅ አድርገን የምናየው እዚህ ጋር ከወረቀቱ ጋር ከጨርቁ ጋር ኛ ጉዳይ እዛ ላይ ካለው ነገር ጋር ነው። ያን ደግሞ እናከብረዋለን። መላከጻ የተቀመጡበት ወንበራ የደብረ ብርሀን ዕቃ ናቸው። አንዱ ስ መ አይቀመጥም። አሁን መቅደሱ ውስጥ የእሳቸው መቀመጫ፣ እኔም የማስተዳድርበት ደብረ ገነት በም የእኔ መቀመጫ፣ ከዛ ደግሞ ክፍት ሆኖ የአባ ሰላም አለ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 ትንሽ የወንድማችን ጥያቄ በቅርቡ እመቤታችን ምስለ ፍቁር ወልዳ የተቀደደ ሲቀደደ አንዲት ልጅ ቀዳ ስትተፋበት ታይቶ በጣም ብዙ ኦርቶዶክሳዊ ተቆጥቷል። እና በዛ ዙሪያ ላይ ሌሎቹ ደግሞ ተጨምረው ሌሎቹ የሚናገሩት ነገር አለ።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 ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያን አንድ ቃል አለ። ህፃን ተሰጠ፣ ወንድ ልጅ ተወለደ፣ ስሙ የተመሰገነ። እንደገና ኢሳይያስ 7:13 ላይ ያቺ ምስለ ፍቁር ወልዳ ማለት እኮ ምልክት፣ ልጅ ምልክት እኮ ምልክት ሆኖ ነው የሚቀረው። ምስለ ፍቁር ወልዳ አለ። ለምሳሌ ህፃኑን ይዛ የምታዩት ኢሳይያስ 7:13 ላይ ምን ይላል? እግዚአብሔር ራሱ ምልክት ይሰጣችኋል አለ የሚለው እግዚአብሔር ራሱ ምልክት ይሰጣቸዋል። ድንግል ጸንሳ ቶልዳለ ያ የዘራረ ምልክት እና ላይ ብቻ ማለት ነው እኮ ወዴት ወዴት ነው? ተመልከቱ ለመቃወም ሲያ አንዳንድ ሰው ገደል ይገባል ሳያውቀው። አንደኛ ምልክት ናት ያቺ። ሁለት ሕፃን ተሰጠን ወንድ ልጅ ተወለደልን እኮ ተወለደ ተሰጠን እኮ ነው። ተመልከቱ ወልድ ኢየሱስ ክርስቶስ። ስለዚህ እኛ እንደ እመቤታችን ልጇን ይዛለች። ሲጠመቀ በሰላሳ ዘመኑ አለ፣ ሲሰቀል በሰላሳ ሶስት አመቱ አለ፣ ከሐዋርያቱ ጋር ቁጭ ሆናለች። ይሄንን ስዕል አያውቁትም ማለት ነው። ስለዚህ ይህን ስዕል ማሳየት ነው። አይ ህፃን አያድግሞ ይኸው ስቅለት አለ አታውቅም ወይ? ስለዚህ አልሰሜን ገባበረው የሚል ገድሮ ጀምሮ የምናገረዋል እናቱ ቦታለች እንደው ሀገር ሁሉ ደና ነው ሰው ደና ነው ይላል። አልሰሜን ገባበረው ባ እና አልሰሜን እንንገራ ያልገባቸው ሰዎች ስል መቅደድ ዛሬ አልተጀመረ ከካልተሳሳት ከዚህ በፊት የሰራሉናችሁ ስለእመቤታችን የውጭ ዓለም ሲቀበል ዳላስ የሚባል ሰው ይመስለኛል። የፕሮቴስታንት እምነት ተከታይ ነው። የእመቤታችን ከአንድ መነኩሴ ወሰደና ባህል ውስጥ ወረወራል። እስቲ ኃይል ካላት ዋኝታ ትውጣ አሉ። ይህ ምንም አዲስ ነገር እኳን አንድ ነገር መጀመሪያ ማወቅ አ ስለ ነገር የዘላለም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 መቃብ ነው የምታየው። በጨርቅ አውራጣቱ ስታስረው የምታያት እዛ ነው። ዮሴፍና ኒቆዲሞስ ሲገዙት ነው በጨርቅ ስትጠቀልለው ሰ መቃብ ውስጥ አስተኝታ የምታየው መቃብ ውስጥ እዛ ተኝቶ ነው የምታየው። ዮሴፍና ኒቆዲሞስ ሲገዙት ይህ ስርዓቱ ሁልጊዜ እኛ መቅደስ ውስጥ ከቤተልሔም ነው። ሁሌ ቅዳሴያችን ከቤተልሔም ነው። ምኛ ምንመጣው ከቤተልሔም ማለት እኮ ተወነድ ነው ህፃን ተሰጠን፣ በቃ ወንድ ተሰጠን ማለት ህፃን ተወለደን፣ ወንድ ተሰጠን ማለት ህፃን ተወለደልን ቤተ ይሄን ወንድ ተሰጠን ቀራል ወይ የእኛ ይሄን ሁለመናችን። ስለዚህ ስዕላቱን ስናደርግ፣ ወይም በዚህ መልኩ ስናደርግ ምን ስለሚቀድሰው አያስደንቃችሁም? ሴጣኑ ሴጣኑ በቃ አሳደጋታልን የሚለው ራእየ ዮሐንስ አስራ ሁለት ተመልከቱ በተለይ ቁጥር 17 እሷን ተውና የድንግል ማርያም ልጆች እናንተን አሳደደ በባህር አሸዋ ላይ ቆመ ይላል የባህር አሸዋ ክቡድ ነው ከውሃ ዳር ነው አይዋሃድም አይስማማ የመናፍቃን ልቡና ክቡድ ነው ከባድ ከባድ ነገር ይናገራል ሁለተኛ ጢሞቴዎስ ምዕራፍ 3 ተመልከቱ የአምልኮት መልክ አላቸው ከነዚህ ራቁ ስለዚህ መቤታችን ምልክታችን ነው ምልክታችን ነው ኢሳይያስ 7:13 ተመልከቱ እንጂ ስለኛ ማ በየጊዜው ወንጌ ወንጌል የምትገልጥ በየጊዜው አለ። ከእመቤታችን ወአስተራ ያ ይታምር ወይስ ተሰማይ ብእሲት እንተ ትለብስ ፀሐይ፣ ከዚህ ጀምሮ ነው። እኛ ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ድረስ የሚነገርባት ቤተ ክርስቲያን ስለሆነች ለውጭ ዓለም፣ ልክ አሁን ቅድም ምን ብያችሁ ነበር ሳስተምር፣ ዛቲ ይእቲ ኆኅታ ለሰማይ የሚል አልነገርኳችሁም? በአማርኛው ምንድነው ይቺ የእግዚአብሔር ደጀለች አለ ማለት እንግሊዝኛው ላይ ግን፣ አማርኛችሁ ላይ አሁን ብታዩት ይህች አይደለም ይህ ነው የሚለው this is the gate of heaven ይልና፣ this የሚለውን ዲሞንስትሬቲቭ ፕሮናውን የሚጠቀሙት እነሱ ይህ ብለው ነው። አማርኛው ላይ አጠቃላይ የፕሮቴስታንት መጻፍ ብታዩት፣ ይህ ነው የሚለው ትርጉም እንዴት እንደሚፋለስ ያሳያል። ይህቺ የሚለው ይገርም። የመዝሙር 86 ላይ መሰረታቲያ ውስጥ አድባረ ቅዱሳን የሚል ቃል አለ መሰረቶቿ በተቀደሱ ተራሮች ናቸው ይላል። ምንድን መሰረቶቿ በተቀደሱ የፕሮቴስታንት መጻፍ መሰረቶቹ ነው የሚለው ሀር ፋውንዴሽን የሚለው ሂዝ ፋውንዴሽን እኔ ውጭ ሀገር ያሉትም ጠይቃቸዋለሁ። ይደነግጣሉ። ሀር ፋውንዴሽን የሚለው ሂዝ ፋውንዴሽን ነው። ያ እግዚአብሔር መሰረታለ እግዚአብሔር በጣም ትልቅ ስህተት ውስጥ ነው የሚወስደው። ስለዚህ ነው ዓለሙ እየጠፋ ይሄ። ስለዚህ አንድ የውጭ ሰው ይሰማና ይመጣና ወይ ስል ሲቀዱ ያለ ይቀደር ወይ ደግሞ እንደዚህ እናገረ ድንግል ማርያም ምልክታችን ናት። ልጇን ሰማታዩ ምልክት ነው። ሁለተኛ የምናገር የምናከብረው በዓል እስቲ ያስቡ። ከፍተኛ በዓሎቻችን ለሊት የምናከብራቸው ምናምናቸው ለሊት የምናከብራቸው ትልቅ በዓሉ አንደኛ ልደት ገና፣ በቃ ገና ተወለደ እኮ አሁን። ዛሬም እኮ ዝም ዘመር ምንምን ነው ቤዛ ሁሉ አለ

ተነጋግረን አንድ ቀን የምንታይ ይመስለኛል እግዚአብሔር ተቃውሞ ሁሉ አሁን ነው ይሰማሉ በልቡናችን እግዚአብሔር እግዚአብሔር ከክፉ ነገር ይሰውራችሁ